እስከ ሞትም እንትን ይከፍላል፣ ችግር የለውም። ከዛ ይችኛዋ ደግሞ የሆነች ዶርዜ ዛሬ ትመጣና ግን ይመሳሰላሉ ፊዚካላቸው አይሆነ ብቻ ይመሳሰላሉ። ከዚች አሁን ከአብርሃም ላይ የተጣበቀችው ጋራ ይመሳሰላሉ። የእሷ ህትነኛ አንቺ ምን በለሽ ሩታ ራስኩ ሩታ ራሱ የአንቺን አህል እየተቆረቆረች አይደለም። አብርሃም ወዶና ፈቅዶ ነው ከእሷ ጋር የሆነው። አንቺ ደግሞ ዛሬ ያንን ፖስታ ትሰጭኛለሽ፣ ትሰጭኛለሽ አለቻት። ለምንድን ነው የምንሰጥሽ? ፖስታውማ የግዴታ አብርሽ ጋር መድረስ አለበት። እኔ አልሰጥሽም ማለት እኔ አላምንም ትላታለች። ከዛ ይዛ አንቺ በጥፊ ይሄ ራሱ ድራማ ነው ወይስ እውነት ነው? እኔ ትጉራ የገባኝ ያቺ ልጅ እና አብረሽ እውነት ፍቅ እንዴት ነው? እኛ ምን እናውቃለን? እንግዲህ ባለቤቴቷ እውነት እንደሆነ እየዋራች ነው። በፈጣሪ እጅ ተይዘ እንግዲህ ድራማ ነው ብዬ ማመላ ከብዶ እኛ ለኔ ግን አንዳንድ ጊዜ ስታስተውይ ድራማም ይመስላል ተመልሰሽ ስታስቢ ደግሞ አባታቸው ሲያወሩ ነገር ግን ሩታ በምታወራው ላይ ደግሞ ድራማ አይደለም፣ ድራማ አይደለም። እንደ ፋንቲ ድራማ አይደለም። ምክንያቱም ትልልቅ ሰዎች እኮ አይገቡበትም። ድራማ ከሆነ ሁለተኛ ሩታ በዚህ ልክ እነዚ አባትና እናቶች ድራመኛ ናቸው። በ ወደ የወንድ እኛ ማህበሬ ይኸውልሽ፣ እናትና አባትም ቢሆኑ እስኪ የሆነ ነገር ታገኙ እኔ ግን እርግጠኛ ሆኜ ማለት ነው። ሩታዬ በዚህ ልክ አታወራ አይደለ? አንድ ሰው በዚህ ልክ ትዳሩን ቁማር አያስይዝም። ስሚላሆነ ግን ው ሌላ ጊዜ አብርሽ ሩታ ሲጠራ ማለት ነው ሩታዬ ብሎ ነው የሚጠራት የነበረው፣ አሁን ሩታ ብሎ ነው የሚጠራት። እና ደግሞ እይታቸው ምናምን ስታይሮ ሮዚያትኛ ተማን ነው ስማ ሄርሚ

የምር ማለት ነው። ቤተሰብ የምር የምር የምር ማለት ነው። እጌታን እኔ የሩት አድናቂዎች እልክ አስይዞት እነዛ ሰዎች ማለት ነው። በደንብ ኮፒ ሊንክ እና በደንብ ሼራር ምናምን እንዲታይላት ቪዲዮ በደንብ ማለት ነው። ሩት የኔ ውድ ጀግና ነች። እሷማ ነው ገና የውልጅ

አይ፣ ተሳሰብ ኖ ኖ፣ ሰው ልጅ ውዴ፣ ሁሉም ቆረራሱ ቆንጆ በቆንጅና ዓለም ውዴ። ይኸውልሽ፣ በቆንጅና ሰው ፈጣሪ የሰው መውደድ ከምንም በላይ እሱ ነው። ልክ ነህ እንጂ ብዙ ለኛ ደግሞ ለኔ ደግሞ ቆንጆ ከዓለም ቆንጆ አንደኛ ነሽ ለኔ ለኔ ቆንጅና እኮ ውዴ ቆንጅና እኮ እንደ ሰው ይለያያል ውዴ። አሁን ለምሳሌ ለእኔ ቆንጆ የሆነ ሰው ለአንቺ ቆንጆ ላይሆን ይችላል። ሽምር በነገራችን ላይ እኔ ሩታን በአካል አግኝቻታለሁ፣ ማርያምን በጣም ቆንጆ ናት። ደስ ደስ አላት፣ ቪዲዮ ላይ ከምታየው ጽጌም። እንደዛው ጽጌም በአካል ታምራለች። እኔ ደግሞ እንደኔ አስተሳሰብ ሰውን በአፍንጫ አልለካም። ሰውን በአስተሳሰቡ ነው የምለካው። አንድ ሰው በፀባዩ ገባሽ። ሌላው ደግሞ ሰው ቆንጆ ሆኖ እኮ ለትዳር የማይሆን አለ። በጣም ጭቅጭቅ የሚያበዙ በጣም ንትርክ የሚያበዙ ለትዳር የማይሆኑ በጣም መዓት አሉ። ፉንጋ ሆነው ግን ባህላቸውን እንዴት መያዝ እንደሚያውቁ፣ ቤታቸውን እንዴት መያዝ እንደሚያውቁ አሉ። በቃ እንዲሁ አለ አለ ሰው እኮ ሰውን አትራክ የሚያደርግ ሰው አለ። እንደዚሁ ስታዩ ማለት ነው። ግን አፍንጫ የለውም። ገባሽ? አባባል የተረዳችው፣ ልክ እንደ ሀቢቦ ማለት ነው። ሀሜት እያሟ የሰው መውደር ሰጠን የሰው መውደር ሰጠን እያለ ነው። ከምንም በላይ የሰው መውደድ አሪፍ ነው። እውነት መልክ አይደለም፣ የሰው ልጅ መውደድ ተሰጠን። አይወስንም የሰው ልጅ መልክ። በአሁኑ ሰዓት እኮ ምንም አይሰራም፣ ው ጸባይ ነው ይዞ መገኘት ነው። ኬስ ሙሉ መሆን አለበታ። እሱም ግን ያው እንትንም ጸባይም ያስፈልጋል፣ በጣም ይመስለኛል። አውዴ ከሰው ጋር ለመኖር እኮ ሰው ልጅ ብር ከሰው ጋር አያኖርሽም ጸባይሽ እንጂ ብር ስላለሽ እኮ ከሰው ጋር አትኖርም። ዋናው የሰው ልጅ ሰው ልጅ ጸባይ ካለው ከምንም ጋር ይኖራል ብርም ባይኖር። ለምሳሌ ዝቅ ብለሽ አሁን እኛ አረብ ሀገር ቤት አረብ ቤት ስንሰራ እንደፈለግንም ሆን አያሰሩንም፣ ግን ዝቅ ብለን እንላቸው ስለምንታዘዝ ምናምን ነው ጸባያችን ነው ከነሱ ጋር የሚያኖረን

አይን ያለኝ ይገዙኛል። አሁን ገዙኛል። እኔ አሁን እኔ አሁን ማለት ነው እኔ አሁን መጥረቢያ ነው እንትኔ እኔ ግን አልፈልግም መግዛትም ምንም አልፈልግም። መጥረቢያነቴን ወዳለሁ፣ አይለ መጥረቢያነቴን ዳሌ ማ ያስፈልጋል? አሁን ይኸውልሽ፣ ስንቶቹ ፉፉይ የስንት ሴቶች ተፋተዋል በዚህ የተነሳ። ዳሌ ለሽ ብሎ ከብዙ ሰው ፈቷል ምስጢ